ትትኝርከው አንተ እግዚአብሔር ብትሆን ነው አለው። ልጅ አሁን የምታየው ኮቴ፣ አሁን የምታየው ዳና፣ አሁን የምታየው እግራሻራ የማን ነው አለው። የኔ ነው ተቆጣ ልጅ። አሁን የምታየው ኮቴ ያንተ አይደለም? እና የማን ነው? የኔ ነው አለው። እኔ ስለኛ አለው። አንተንማ በዚህ ውስጥ ብቻ አልተውኩህም፣ በተከሻዎቼ ተሸክሜሃለሁ አለው። ስንቱን አላለፋችሁትም ወገኖቼ አይኖቻችሁ እያዩ አላለፋችሁም? ጠፋው ብላችሁ አልተገኛችሁም? አበቃልኝ ብላችሁ አልተቀጠለላችሁም? እንዴ እኔ ሰው አይደለሁም ብላችሁ ከሰው ላ አላከበራችሁም? እግዚአብሔር ስራ አቆመ እንዳይመስላችሁ። እንዲያውም በዚህ ዘመን የበለጠ ስራ እየሰራላችሁ ነው። እኔ ለመጀመሪያ ጊዜ አውሮፕላን ላይ ስወጣ ከፍ ብሎ እኮ በብዙ ሺ በ20 ሺ ነው በ24 ሺ ጫማ ብሎ ነግሮናል ካፕቴን። እየበረረ እኮ ነው፣ እኔ ግን የቆመ ነበር የመሰለኝ አውሮፕላኑ። ለምን መሰላችሁ? እኔ ጀማሪ ተሳፋሪ ስለሆንኩ ነው። ለካ አውሮፕላኑ በ800 ኪሎ ሜትር ፐር አወር ይበራል፣ እኔ ግን የቆመ ነበር የመሰለኝ አየር ላይ። እንደውም እንደ ሰፈሬ መኪና ወርጄ ሁሉ መግፋት አምሮኝ ነበር። እናንተ አሁን አውሮፕላን ላይ ይገፋል። ይህ ከእንግዲህ አሁን እስኪ አጣጥሙት። እያንዳንዷ ቀን ፀሐይዋ የምትወጣው ጨረቃዋ የምትመጣው በቸርነቱ ሥራ እንጂ። አይኖቻቸው ብቻ ቢያዩን ሊያጠፉን የሚችሉ አጋንንት እንዳሉ ታውቃላችሁ? ቢያዩን ብቻ አተኩረው ቢያዩን ብቻ ሊያጠፉን የሚችሉ አጋንንት አሉ። ከቃና ኢ ሲኒማ ከኢ ሲኒማ የሆነ ሲኒማ እያገላበጡ የሚታይበት ዘመን ነው አሁን። ወዴ አለች ተኝታለች። እሷ አሁንም ተኝታለች። ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወካለች። በመስኮቷ በኩል እጆቹን ሰደደና አሳያት። ያን ጊዜ አንጀቷ ታወከ፣ ደነገጠች፣ መተኛት አልቻለችም። ምን አለች? ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወካለች። አካባቢው ሽማግሌዎች ደነገጡ። እቺ ሴትዮ ደሞ ምን አይነት ጉዳ መጣችብን ብለው ታወኩ። ሰለስቱ እስኪ ያልፍ ጠብቀው፣ ትልልቅ እናቶች ጠጋ ብለው ምን ነው አዋረችን እንዲህ አይነት ቁርጥ ተቆረጥሽ አሏታሉ። ሴትዮይቱ ምን አለች አሉ ባሌ ቢሞት ባዝን ተላጨውት አለች አሉ፣ የተላጨችውን የጸጉር ክፍል እያሳየች ከዛስ ልብ ያልቆርጥ ብሎኝ ባል ባገኘ ብዬ አሳደግኩት አለቻለሁ። ልቡ አልቆርጥ ብሎ አሳደገችው። ልባችን አልቆርጥ ብሎ ስንት መላጨት ያለበት ነገር አደገ። በእኔና በእናንተ ሕይወት ውስጥ ቃሉን ከፍ አድርጎ ረግቤ ሆይ መደምደሚያዬ ሆይ አንዲቴ ሆይ እያለ እያቆላመጠ ይጠራት ጀምሯል። እሷም እንዲህ አለች፣ ሙሽሪት ምን አለች? እኔ ተኝቻለሁ ልቤ ነቅቷል። የውዴ ቃል ነው እርሱም ደጁን ይመታል አለች። ልብ በሉ። ጠርታዋለች። ድምፁን ሰምታለች። ልቧ ነቅቷ እርሷ ግን ተኝታለች። ቺን ሙሽሪቴ ዋት ውዷን ከጠራችሁ በኋላ እሷ ለሽ ብላ ተኝታለች። ድምፁን እየሰማች እንኳን እመር ብላ ተነስታ ልትከፍትለት አልቻለችም። ልቧ ተነስቷል። አካሏ ተኝቷል። ልቧ ነቅቷል። እርሷ ቸል ብላ ተኝታለች። ውዷ ግን ድምፁን ያሰማት ጀምሯል። ምን አይነት ሙሽሪት ነች! ና ብላው ስታበቃው ለሽ ብላ ምትተኛ። እስኪ ይዋት። አታሳዝንም? እንዴት ያለች ምስኪን ናት! ሙሽራዋን ከደጃ ቁማ! እሷ ልቤ ነቅቷ የውዴ ቃለው እኔ ተኝቻለው የምትል ሙሽሪት። አዎ፣ እስኪ ተመልከቱ። ሙሽራን በደጅ ማቆየቱ እኮ ለወግ ነው። ክርስቲያኖች ሙሽራን አናስገባም። ሰርገኛ እደጅተኛ የሚባለው እኮ ለወጉ ነው። እሷ ግን እደጅተኛ አይደለም። እሷ ተኝታለች። ሙሽራ ጨክኖ በር የሚዘጋበት አይደለም። እሷ ግን ቆልፋለች፣ ልቧ ግን ነቅቷል እኮ ውዴ ትለዋለች። ክርስቲያኖች፣ እኛም እንደዚች ሙሽሪት አንመስላችሁም? እንወዳሃለን እንለዋለን፣ ግን አንታዘዘውም። አምላኬ እንለዋለን፣ ግን አንገዛንለትም እንዘምርልታለን ግን አንኖርለትም። እንሰብክለታለን ግን አናውቆም። እንቀድስለታለን ግን አልተቀደስንለትም። እንሞትልሃለን እንለዋለን ግን አልኖርንለትም። እኔ እና እናንተናት መስልም ምቺ ሙሽሪት እንከበዋለን ግን አንጠጋው በጉልበት እንንበረከካለን ልባችንን ግን እንነፍቀዋለን። አፋችንን እንሰጠዋለን። ሕይወታችንን ግን እንነጥቀዋለን። ጥቂቱን ብቻ እናስረክባለን። ብዙውን ግን ከእሱ እናርቃለን። እቺን ሙሽሪት ተመልክቷት እወድሃለሁ ትለዋለች፣ ግን በር ዘግታበታለች። ስንቶቻችን ከፍተንለት ይሆን እውነት? የተሰበሰብነውን ያክል ተገዝተንለታ በልባችን ደጃፍ ላይ እያንኳኳ ላለው ጌታ ምን ያህሎቻችን እምር ብለን ልባችንን ከፍተንለታል? ነቅተናል እኮ ልቤ ነቅቷ እኔ ተኝቻለሁ እኮን ያለችው ያለ እሱ መጠጊያ እንደሌለ ነቅተና ነፍሳችን ከእሱ በቀር ማረፊያ እንደሌላ ታውቀና ብንቅበዘበዝ የሚወሽቀን ቀሚሱ ስር የሚደብቀን እሱ መሆኑን አውቀናል፣ ግን መጨከን አቅቶናል። የዚህ ሙሽሪት ትልቁ ችግር ጨክኖ ከእሱ ጋር ለመኖር ነው ችግሯል። መጨከን ነው ያቃታ። ልክ እንደኛ ጨክኖ ካልጋ መነሳት፣ ጨክኖ ምቾቷን መተው ጨክኖ ከፍቶ ከሱ ጋር መገናኘት ነው ያቃታት። እንደኛ እንደዚህች ሙሽሪት ለሽ ብለን ተኝተናል። ልባችን እኮ ነቅቷል። ከሱ ሌላ ማምለጫ መንገድ እንደሌለን ገብቶናል። ለዚህ እኮ ነው የተሰበሰብነው። ግን ቢገባንም አልከፈትንለትም። እንደዚች ሙሽሪት ተኝታለች። ስንቶቻችን ተኛን? ደጃችን ላይ ያንኳኳ፣ ክፈቱልኝ እያለ ስንቶቻችን ዘጋንበት ይሆን? ማንም ድምጼን ቢሰማ ቢከፍትልኝ፣ ወደ እርሱ እገባለሁ፣ ከእርሱም ጋር ራት እበላለሁ። ብቻችን ከመከራችን ጋር፣ ብቻችን ከሕመማችን ጋር፣ ብቻችን ከስጋታችን ጋር ሆነናል። ማን ይክፈትለት? ጨክኖ ማን ይክፈትለት? መጨከን አቃተ። ልባችን አልቆርጣለ እንደ ሴትዮዋ። ሴትዮዋ አሉ ባላቸው ሞታ አሉ እና ምርር ብለው አዘኑ። ጸጉራቸውንም ለሐዘኑ ምክንያት ተላጩት። እንዴት አድርገው ተላጩት መሰላችሁ? መሃል ለመሃል ከፈሉት። አንደኛውም አሳደጉት በዚህ ጋር ያለውን ሙልጭ አርገው ተላጩት። ታይቶ የማይታወቅ አቆራረጥ በዚያ ሐዘን ቤት ታየ። አካባቢው ሽማግሌዎች ደነገጡ። እቺ ሴትዮ ደግሞ ምን አይነት ጉዳ መጣችብን ብለው ታወኩ። ሰለስቱ እስኪ ያልፍ ጠብቀው ትልልቅ እናቶች ጠጋ ብለው ምን ነው አዋረችን፣ እንዲህ አይነት ቁርጥ ተቆረጥሻ አሏታሉ። ሴትዮይቱ ምን አለች አሉ ባሌ ቢሞት ባዝን ተላጨሁታለች አሉ። የተላጨችውን የፀጉር ክፍል እያሳየች፣ ከዛስ ልቤ አልቆርጥ ብሎኝ ባል ባገኘ ብዬ አሳደግኩታለች አሉ። ልቡ አልቆርጥ ብሎ አሳደገችው። ልባችን አልቆርጥ ብሎ ስንት መላጨት ያለበት ነገር አደገ። በእኔና በእናንተ ህይወት ውስጥ ስንት የኃጢአት ቀጠሮ ያዝን። ይሄ ሁሉ በደጆቻችን እየቀረበ እኛ ወደ እሱ መቅረብ አቃተ። እዩት፣ ድምፁን አሰማት፣ እምቢ አለች። በድምፁ ትደሰታለች፣ በሕይወቷ ግን ለውጥ አታለች። ለጉባኤ ትሳተፋለች፣ ጨክና ግን መለወጥ አታለች። ጉባኤ፣ ሴሬሞኒ፣ ቪዲዮ ማሟሟቂያ መዝሙሩ መተገያ ብቻ ሆነ። ለውጣጣ እንደዚህ ሴት ልባችን ነቅቷል፣ እኛ ተኝተናል። ወገኖቼ እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? በር የሚዘጋበት ሙሽራ! ዓለም እኮ እንዲህ አይነት ሙሽራ አይታታውቅ። አዎ እኔና እናንተ ቀይ ምንጣፍ ላይ የሚሄዱ ያማሩ ሙሽሮችን ድረን እናውቃለን። ቀይ ምንጣፍ ላይ የሚረማመዱ ሙሽሮች፣ ቀይ ምስማር ላይ የቆመ ሙሽራ ዓለም አይታ ታውቃለች? ቀይ ምስማር፣ በደሙ የጨቀየ ምስማር ላይ የቆመ ሙሽራ ከእኔና ከናንተ ጌታ ከመድኃኔዓለም በቀር ማን አለ? አዎ፣ እኔና እናንተ ብዙ ሙሽሮች ድረናል። ልብስ ያላቸው ሙሽሮች ካሁን አሁን እንዳይቆስስ የሚራገፍላቸው ሙሽሮች አይተናል። ደም የራሰ ልብስ ለብሶ የተሞሸረ ሙሽራ ከእኔና ከእናንተ ጌታ በቀር ማን አለ? ቅዱስ ቄርሎስ እንደተናገረው ደም ለራሰው ለእርሱ እሰግዳለሁ ደም ለራሰችው ቀሚ ስል እንበረከካለሁ እንዳለ ደም የራሰች ቀሚ ስላለው እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ዓለም የት አታውቅ። እስኪ ይንገሩን፣ እነዛ ኪር፣ እስኪ እንዲህ አይነት ሙሽራ ይንገሩን። ነቢዩ ኢሳይያስ ጠየቀው፣ ልብስህ ስለምን ቀላ ብሎ ጠየቀው። ጌታችን ነው መልስ የሰጠው የወይን መጥመቂያውን ብቻዬን ረግጫለሁ አለ። ብቻው ደሙ የራሰ ስለ እኔና ስለ እናንተ ሲል የቆሰለ እጀጃችን ቆሞ ሲያንቋቋ ይሄን ሙሽራ ትዘጉበታላችሁ? አዎ አበባ የሚነሰነስላቸው ሙሽሮች እኛ እናውቃለን። አበባ አይደለም እሾኩ የተሰካበት ሙሽራ ከእኔና ከእናንተ ጌታ ከመድኃኒ ዓለም በቅር ማን አለ? ለዚህ ኮኖ መጽሐፈ ቅዳሴያችን መኑ ዘሬ መራዌ ዘይጠብ ስጋሁ በጊዜ ከብካቡ፣ በሰርጉ ጊዜ ድግሱን ስጋውን ቆርሶ ድግሱን ደሙን አፍሶ መጠጥና ምግብ ያደረገ ሙሽራ አረ ያየማነው ብለው ነው የሚጮኹት ካህናቱ። እንዲህ አይነት ሙሽራውን ይዘጋንበት። ይቺ ሙሽራ የዘጋችበት ይህንን ሙሽራ ነው እኔና እናንተም አሁን የቆለፍንበት፣ አሁን የቸነከርንበት እንዲህ አይነቱን ሙሽራ ነው እንዴ። አረ ሚዜው ደሃ ነው ሽቶ ውሃ ነው ያልናቸው ሙሽሮች ብዙ ናቸው። ይሄ ሙሽራ ግን ሽቶ የተረጨለት ሙሽራ አይደለም። የአይሁድ ምራቅ የተተፋበት ሙሽራ ትፋታቸውን የለጠፉበት ሙሽራ። ዓለም እንዲህ አይነት ሙሽራ አይታ ታውቃለች? ሙገሳ፣ ውዳሴ፣ ምስጋና የቀረበለት ሙሽራ አይደለም። የአይሁድ ዋልጌ ቃላት የዘነበበት ሙሽራ። እንዲህ አይነት ሙሽራ ዓለም አይታ ታውቃለች? የተጨበጨበለት አይደለም፣ የተወገረ ሙሽራ እንዲህ አይነት ሙሽራ አይታ ታውቃለች። ሁሉም የሚሸከመው ከፍ አድርጎ የሚያሳየው አይደለም ሁሉም የሚያሸክመው። እንዲህ አይነት ሙሽራ ዓለም አይታ ታውቃለች። ዙፋን ላይ የሚያስቀምጡት አይደለም፣ እርጥ መስቀል ላይ የሰቀሉት ሙሽራ እሱን የዘጋችበት። እንዲህ አይነት ሙሽራ አይታ ታውቃለች አለ። ክርስቲያኖች፣ እንዲህ አይነቱን ሙሽራ ነው የዘጋችበት፣ ዘጋችበት። እኔና እናንተስ ከዚህ በላይ ምን እያረግን ነው እንዴ? መጨከን አቅቶን እምቢ ያል ቆላፊዎች እኔና እናንተ አይደለም። ድምፁን አሰምቶ ልቤ ነቅቷል እኔ ተኝቻለሁ፣ የውደቃለሁ አለችላችሁ። ድምፁን አሰምቷት እምቢ ስትል ትቷት አደለም የሄደው፣ እዩት ሲል ለማመጣ ረበና ደጇን ያንኳኳው ጀመረ። ደጇን ማንኳኳት ብቻ አደለም፣ አንድ ነገር ያወራት ጀመረ። ምን አላት መሰላቸው? እባክሽ ውዴ ርግቤ፣ መደምደሚያዬ፣ አብድቴ ሆይ የሌሊቱ ነጠብጣብ አርሶኛ፣ ውርጩ መቶኛ በቆንዳላ ላይ ሌሊቱ የነጠብጣቡ ውርጩ መቶኛ፣ እባክሽን ክፈችልኝ እያለ ምን እየደረሰበት እንደሆነ እየነገራት ትራራ እንደሆን ለመናት፣ ልቧ ጨከነ። ምንድናት ግን ትወደዋለች እኮ። አቤት ምስኪን ትወደዋለች፣ ውዴ ትለዋለች እኮ፣ ግንስ መከራውን የምትካፈል አልሆነች። ነገራት እያንዳንዱን የደረሰበትን ነገራት ነገር እሷ ተኛች። ይዋት ከዚህ የበለጠ ምን ሊነግራት ይገባ ነበር? ይሄን እያላት እሷ ምክንያት መደርደር ጀመረችላችሁ። ምን እንዳለች ታውቃላችሁ? እሱ ይሄን እየነገራት እሷ ሰበባ ሰበብ መፍጠር ጀመረች። ምን አለች? በሞቴ ስሟትማ ልብሴን አውልቅ ያለሁ እንዴት ለብሰው አለው? እግሬን ታጥቤአለሁ፣ እንዴት አድፋለሁ፣ አልጋ ላይ ወጥቻለሁ፣ እንዴት ወርዳለሁ አትልም። ኧረ ምን አይነት ሙሽሪት ናት! አቤት ሰበባችን ብዛቱ! ይኸውላችሁ ሰበብ እንደረደርን ልናልቅ ነው። ከዛሬ ነገ እያል ልናረፍድ ነው። መጡ መጡ እያለ! አይናችንን እየፈለገ እኛ ሲጠብቀን፣ እኛ እየቀረን ነው። አንድ መዝሙር አለችና አይደል፣ በቅዳሴ ጊዜ በምትቆምበት በቅዱስቱ በኩል አይኖቼ ስላጦ ፈልገው ፈልገው ይዞኛል ትካዜ፣ አይደል ያለው ያዘማሬ። ይስልበት ትካዜ ይዞ ካሁን አሁን መጣ ፈልገሃል። አሁን እንኳን ይህን ድምፅ የሚያሰማው እኔና እናንተን እየፈለገ ነው። እቺ ድምፅ የመጨረሻ ብትሆንስ? ጎበዝ፣ የመጨረሻ ጸሎታችን ሟርተኛ እንዳትሉኝ እንጂ የመጨረሻችን ጸሎት ብትሆንስ? የመጨረሻችን ጉባኤ ብትሆንስ? የመጨረሻችን ምሽት ብትሆንስ? የመጨረሻችን ተግባረ ነፍስ ብትሆንስ? ምን ታውቃለህ? ዋስትና የለህ። የሚበልጠው መጥቷል። እሷ ስለ እግር ድፍ ማውራቷ አይደንቅ እንዴ? የሚያጥበው ቆሞላት፣ እሷ ታጥቢያለሁ እንዴት ታደፋለሁ ትላለች። አላወቀችው ወገኖቼ፣ እየኖርና አላወቅነው፣ እየቀረብነው ራቀ፣ እየሰማነው ነው አልተረዳነው። ለምን? ልባችን በኃጢአት አደፈ፣ ሰውነታችን በርኩሰት ተመታ። እንዲህ ያሉ ሰዎች ደግሞ እግዚአብሔርን ከማወቅ ሩቅ ናቸው። ማስተማር መልካም ነው። ከሁሉም በላይ ግን የሚቀድመው ንጽህና ነው። መዘመር መልካም ነው። ከሁሉ በላይ ግን የሚቀድመው ንጽህና ነው። መቀደስ መልካም ነው። ከሁሉ በላይ የሚበልጠው ግን መቀደስ ነው። ተሰብስቦ መስማት ጥሩ ነው። ከሁሉ በላይ ግን የሚቀድመው ንጽህና ነው። አባቶቻችን እንዳሉት ይህን ስላላስቀደምን እፊታችን ላይ ቆሞ አልተረዳነው። ራቀን ራቀን በጣም አገባችን ሆኖ አጣ ነው በጣም የቃሉን ትምህርት የእጁን ታምራት እያየን ማሰላሰል አልቻልን። በጣም እንዲህ የከበበንን እንዲህ እድሜ የሰጠንን አሁን የዛሬ አመት ሞትን ያልን ስንቶቻችንን መቃብር ለመቆፈር ድርጅት የከፈቱ ስንቶች ነበሩ። እንዴ ይህን ያህል መቃብር ያስፈልጋል ብለው ያሰለፉ ስንቶች ነበሩ። ይህም ታምራቱን እንኳን ረሳችሁት። አሁን እንኳን እስኪ ያስቡት፣ እንዴት እየተሻገርን እንደሆነ እኛ ራሱ ሳናውቀው፣ እሱ ባለቤቱ እያሸከመ እየተሸከመ አሻገር፣ ጨንቆናል ስንል እያሳለፈ። አንድ ሰውዬ ነበር ይባላል። ረጅም ይሄድ መንገድ መሄድ ፈልጎ አምላኩን ጠራው እግዚአብሔር። ወይ አብርሃም ተጓዝ አለው። ሲጠራው፣ መጣለት በረሃ ነበር የመጀመሪያው ጉዞ። ልክ የበረሃውን ጉዞ ሲጀምር የበረሃው አሸዋ ላይ! ከሰውየው ኮቴ ሌላ ከሰውየው ዳና ሌላ ከሰውየው የእግር አሻራ ሌላ ሌላ ኮቴና አሻራ ተመለከተ። እሰይ አምላኬን ጠራሁ ተገኘልኝ። ይህን በረሃውን አብሬው እሻገራለሁ። ሆይ እግዚአብሔር ከእኔ ጋር ነውና አልፈራ እያለ ፎከረላችሁ። በረሃውን ሲሄድ ዙር ሲል አሁንም ኮቴው አለ። ዳገት መጣላችሁ። ደግሞ አሁንም አልፈራ፣ ምክንያቱስ አብሮኝ ምሄድ የእግዚአብሔር ረድኤትና በረከት አለ። ዞር ሲል ኮቴውን አየው ደስታ ነው። አሁንም እግዚአብሔር አለ። እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው እያለ ዘመረላችሁ፣ ዘመረላችሁ እንደኔና እንደናንተ ተራራውን ጨርሶ ተራራውን ጨርሶ ደግሞ ከዝቋ ላይ ባሰ ቁልቁለት ገጠመ። አሁንም ዞር ሲል እየተረከረከ ያንን ኮቴ አየ። እሰይ፣ እግዚአብሔር ከኔ ጋር ነው። ኮቴው ይኸውና፣ ታምራቱም አለ፣ ረድኤቱም ይዞኛል፣ እጁም ደግፎኛል። እልል እያለ እንደገና እየዘመረ እግዚአብሔር ብርሃኔና መድኃኒቴ ነው እያለ እንደገና ቁልቁለቱን ተሻገረ። በሞትና በሕይወት መካከል ቁልቁለቱን ሲጨርስ በሞትና በሕይወት መካከል የምታደርስ አንዲት መንገድ ተመለከተ። ምንም ችግር የለም ማለት እቺን ከባድ መንገድ እግዚአብሔር ከኔ ጋር ስለሆነ አልፎዋለና። ዞር ሲል ያ ኮቴ የለም። እናንተ ሰውየው ድንግጥ አለ። እንዴ እግዚአብሔር ሜዳ ሜዳውን ከኔ ጋር ነው፣ ተራራው አብሮኝ ነበር። አሁን ወሳኛው ቦታ ላይ እግዚአብሔር ይጠፋል? ያማው ጀመር። ለንካ እግዚአብሔርም እንደ ሰው ነው፣ በክፉ ሰዓት ይሸውዳል ሁሉ ሁሉ ጻድቅ በጊዜ ርቱ በመልካም ጊዜ ሁሉም ጻድቅ የተባለው ለካ፣ እሱም ይሰራል። ያማው ጀመር ድምፅ አሰማው። እግዚአብሔር ብዙ እንዳያማው ዞር አለ። ምን ነው አለው። አንተ ራስህ ምን ነው? እግዚአብሔርን እኮ ነው። እኔ በረሃ በረሃውን ከኔ ጋር ዳገቱን ነበርክ ቁልቁለቱንም አብረኸኝ ነው አውቃለሁ። አሁን በሞትና በሕይወት መካከል ሳልፍ ትተኸኝ የሄድከው አንተ እግዚአብሔር ብትሆን ነው አለው። ልጄ አሁን የምታየው ኮቴ፣ አሁን የምታየው ዳና፣ አሁን የምታየው እግራ ሻራ የማነው? አለው። የኔ ነው ተቆጣ። ልጄ አሁን የምታየው ኮቴ አንተ አይደለም እና የማነው? የእኔ ነው አለው። እኔ የትለኛ አለው። አንተንማ በዚህ ውስጥ ብቻ ናልተወ በትከሻዎቼ ተሸክሜሃለሁ አለው። ስንቱን አላለፋችሁትም ወገኖቼ፣ አይኖቻችሁ እያዩ አላለፋችሁ? ጠፋው ብላችሁ አልተገኛችሁም? አበቃልኝ ብላችሁ አልተቀጠለላችሁም? እንዴ እኔ ሰው አይደለሁም ብላችሁ ከሰው በላ አላከበራችሁ? አጣው ብላችሁ በቅፋችሁ አልሞላችሁም? እና ትጠራጠራላችሁ እግዚአብሔር ስራ ያቆም እንዳይመስላችሁ። እንዲያውም በዚህ ዘመን የበለጠ ስራ እየሰራላችሁ ነው። እኔ ለመጀመሪያ ጊዜ አውሮፕላን ላይ ሲወጣ ከፍ ብሎ እኮ በብዙ ሺ በ20 ሺ ነው በ24 ሺ ጫማ ብሎ ነግሮናል ካፕቴን፣ እየበረረ እኮ ነው። እኔ ግን የቆመ ነበር ይመስለኝ አውሮፕላኑ። ለምን መሰላችሁ? እኔ ጀማሪ ተሳፋሪ ስለሆንኩ ነው። ለካ አውሮፕላኑ በ800 ኪሎ ሜትር ፐር አወር ይበራል። እኔ ግን የቆመ ነበር ይመስለኛል፣ አየር ላይ እንደውም እንደ ሰፈሬ መኪና ወርጅ ሁሉ መግፋት አምሮኝ ነበር። እናንተ አሁን አውሮፕላን ላይ ይገፋል? ለኔ የቆመ መሰለኝ፣ ጀማሪ ተሳፋሪ ስለሆነ፣ ለካሱ በኃይል እየፈጠነ ነው። እግዚአብሔር መስራት አቆሟል እንዳትሉት፣ እግዚአብሔር እየሰራ በመከራ ውስጥ ይሠራል። አዎ እንደውም ትልቅ መስሪያ ቦታው ይሄ ነው። እያፈረሰ ይሰራል። እንደውም ቀዶ ጥገና ያደርጋል። ኢትዮጵያን ምናልባት ምናልባት ቀዶ ጥገና እያደረገላት ይሆናል። ማን ያውቃ፣ ማን ያውቃ። እያትቺን ሙሽሪት አጠገቧ ሆኖ አልተረዳችውም። የሚያጥማት ሆኖ እሷ ላይ ለመታጠም ትፈልጋለች። አጠገባችን የእጁን ታምራት የቃሉን ትምህርት ካለመረዳት የባለጠ ምን አለ? ክርስቲያኖች እስኪ ያስቡት። ይእስከ ዛሬውን ተዉት ይከእንግዲ ሁንክ አጣጥሙት። ያንዳንዷ ዋቀን ፀሐዋ የምትወጣው ጨረቃዋ ምትመጣው በቸርነቱ ሥራ እንጂ። አይኖቻቸው ብቻ ቢያዩን ሊያጠፉን የሚችሉ ዋጋንንት እንዳሉ ታውቃላችሁ። ቢያዩን ብቻ አተኩረው ቢያዩን ብቻ ሊያጠፉን የሚችሉ አጋንንት አሉ። ህይወት ነው እሱ ከእኛ ጋር ሆኖ መከራውን ነገራት። ደጇን አንኳ አኳላት እንቢያለች። የመጨረሻው የትምህርታችንን ማጠናቀቂያ ምን አለች መሰላችሁ? እምቢ ብላ የለ ድምፁን አሰምቷት አልከፍታለች። አንኳካ አልከፍታለች። የሌሊቱ ነጠብጣብ አርሶኛል ቆንዳል ላይ የሌሊቱ ነጠብጣብ አርሶኛል፣ ውርጩ መጥቶኛል አላት። እንዲህ አለች። ሶስተኛና የመጨረሻው ምን እንዳደረገ ታውቃላችሁ? እንዲህ አለች ወዴ አለች፣ ተኝታለች። እሷ አሁንም ተኝታለች። ወዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወካለች። በመስኮቷ በኩል እጆቹን ሰደደና አሳያት። ያን ጊዜ አንጀቷ ታወከ፣ ደነገጠች፣ መተኛት አልቻለችም። ምን አለች ውዴ እጁን በቀዳዳ ሰደደ፣ አንጀቴም ስለ እርሱ ታወካለች። ሊቃውንቴን ሲተረጉሙ በመጀመሪያ ድምጹን አሰማት፣ ከዚያ ማስተማራት፣ ተመላልሶ ደጇ ቆሞ እንዲ አለች። በመጨረሻስ ውዴ እጁን ሰደደ ማለት ተሰቀለልኝ፣ ቁስሎቹን አሳየኝ፣ ህማሙን አሳየኝ፣ መከራውን መስቀል ላይ ወጣልኝ። ቁስሎቹን አሳየኝ፣ ደሙን አንጠፍጥፎ አሳየኝ፣ ስቃዩን አሳየኝ። ያን ጊዜ አለች አንጀቴ ስለ እርሱ ታወከ። መቋቋም አልቻለችም። ለውዴ ከፍትለት ዘንድ ተነሳዋለች።